በአሪ ዞን ጂንካ ከተማ ተገኝተው የትምህርት ስራዎችን የጎበኙት የኢፌዴሪ ትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋ የጂንካ ሁለተኛ ደረጃ እና የኤሶል አዳሪ ሁለተኛ ደረጃ ትምህርት ቤቶችን ከክልልና ከዞን ከፍተኛ የመንግስት የስራ ኃላፊዎች ጋር በመሆን የመማር ማስተማር ሂደቱን ተመልክተዋል። በዚህ ወቅት ፕሮፌሰሩ ተማሪዎች ጠንክረው መማር እንዳለባቸው አበረታቷቸዋል። ትምህርትን ለማሻሻል በየጊዜውን ሞክራል። ካሪኩለሙን ቀይረናል። መጽሐፎች ለማድረስ እየሞከርን ነው። አስተማሪዎቻችሁን ትሬን እያደረግን ነው። እዛም አካባቢ ብዙ ድክመት ስለነበረ የትምህርት ቤት ዳይሬክተሮችን ከፖለቲካ ነጥለን ትምህርት ላይ ብቻ እንዲያተኩሩ እያደረግን ነው። እነኝን ሁሉ የምናደርገው እናንተ ጥሩ ትምህርት እንድታገኙ እንድታልፉ እንፈልጋለን። ጥሩ ሰው እንድትሆኑ እንፈልጋለን። አገራችሁን እምትወዱ እንድትሆኑ እንፈልጋለን። ለሀገራችሁ እምታስቡ እምትወዱ፣ ይሄ ነው ዓላማችን። እና ስለዚህ ከእኛ የተሻላችሁ እንድትሆኑ እንፈልጋለን በትንሽ በትልቁ መጣላት መባላት ከመንጃ አስቶ ከእኔ በላይ ጀግና የለም ማለት ያ ጊዜ አልፏል ስልጣኔ ጊዜ ያለ እሱ ቀረ ሁሉም ኢትዮጵያዊ በኩልነት አይተን እንትን የምናደርገው ከሆነ ነው የተሻለች ኢትዮጵያ በእናንተ ማዘጋጀት የምንችለውና በርቱ ለማለት ነው የመጣሁት። እዚህ ለሌላ ጉዳይ መጥቼ እንደው ሰላም ሳለላቸው። ከጉብኝቱ መልስ ፕሮፌሰሩ ከጂንካ ዩኒቨርሲቲ አመራርና ሰራተኞች ጋር ምክክር አካሂደዋል። ዩኒቨርሲቲዎች የእውቀት ማዕከል እንዲሆኑ እየተሰራ እንዳለ ገልጸዋል። በዩኒቨርሲቲዎች ላይ እያደረግን ያለነው ሪፎርም ዩኒቨርሲቲዎቹ ሪል የእውቀት ማዕከል እንዲሆኑ ነው። መለኪያው ሜሪት ነው። መለኪያው ጭንቅላት ነው። መለኪያው ማሰብ ማስተማር መቻል ቢኮዝ፣ የልጆቻችንን ኃላፊነት ነው ምንሰጣችሁ። ልጆቻችንን አስተምሩልን ብለን ነው ምንሰጣችሁ። የ የዩኒቨርሲቲ አመራር አካላት የተሰጣቸውን ዋና ተልዕኮ በኃላፊነት ሊመሩ እንደሚገባም ፕሮፌሰር ብርሃኑ አሳስበዋል። እኛ ጂንካ ዩኒቨርሲቲ እንዲሆን ምንፈልገው ሪል ዩኒቨርሲቲ እውቀት ጎትቶ ያስገባቸው ሰዎች ያሉበት ዩኒቨርሲቲ ነው። እውነትን የመፈለግ ኩሪዮሲቲ ያለባቸው ሰዎች ነው። በአድሚኒስትሬሽን ደረጃ እንዴት አድርጌ ሁኔታውን ለነኚ ምሁራን ላመቻች ብሎ የሚያስቡ እኛ ዩኒቨርሲቲ አድሚኒስትሬሽኖች ሲመደቡ እንዲሆኑ የምንፈልገው ለዚህ ለዋና ሚሽናችሁ፣ ለማስተማር፣ ለሪሰርች፣ ለውይይት፣ ለዛ የሚሆን ጥሩ ድባብ እንዲፈጥሩላችሁ። ስለዚህ ይሄንን ነው እንደ አደራ ነው ምላችሁ። በውይይት መድረኩ በተቋሙ ግልጸኝነት አሰራርን በመዘርጋት ከሁሉም የዩኒቨርሲቲ ማህበረሰብ ጋር ጤናማና ሰላማዊ ግንኙነት በመፍጠር ስራዎች ሊመሩ እንደሚገባም ተገልጿል።